እንዴት ዋላችሁ? የዛሬ ሶስት ወር ገደማ ሀምበሪቾ መተን ነበር። ያኔ ስንወጣ ተራራው 777 ነበር ስቴፑ። ከዚያ ትንሽ አለፍ ብለን አባታችንን አገኘናቸውና ጸሎት አደረጉልን። ተጨማሪ ቦታ ብንቀጥል ብለን ከንቲባችንን ጠየቅነው። እሱም ተመልሳችሁ ካያችሁኝ ጨርሼ እቆያችኋለሁ አለ። በገባው ቃል መሰረት ተጨማሪ አንድ ሺህ አራ መቶ ገደማ ስቴፕ ሰርቷል። ከዚህ ቀደም የነበረውን ሁለት እጥፍ ማለት ነው። አሁን ሶስት እጥፍ ሆኗል። የሀምበሪቾ ተራራ የከምባታ ሕዝብ ምልክት ነው። ባህሉ፣ ታሪኩ፣ ማንነቱ፣ የአኗኗር ዘዬው የሚገለጥበት ነው ከምባታን የሚወድ ከምባታን ለማወቅ ፍላጎት ያለው ሰው ዱራሜ ብቻ መጥተው ቢመለስ በተሟላ ሁኔታ ከምባታን ሊያውቀው አይችልም። እዚህ መጥቶ ተራራው ላይ ያለውን አየር፣ የህዝቡን ጥንካሬ፣ ትጋት፣ ብርታት የሚያይበት ቦታ ነው። እንግዲህ በሶስት ወር ጊዜ ውስጥ መንግስት በጀት ሳይኖር ሰው በገዛ ጉልበቱ ይህን የሚያክል ተራራ ሜዳ ማረግ ከቻለ እንደሰማችሁት፣ አባታችን አንድ ጊደር ነበረቻቸው። እሷን ሰጥተዋል አሉሳቸው። በዚህ መልክ ነው የከንባታ ህዝብ ያለውን አዋቶ ከመቀነቱ ፈቶ ለብዙዎቻችን ማረፊያ የሚሆን ቦታ ይሰራው። ይሄ ቦታ ያኔ መድረስ አልንችልም ነበር፣ ዛሬ ግን ወጥተንበታል። እና ያኔ የነበራችሁ ሰዎች ይህንን አስደናቂ ገድል የማህበረሰባችንን ጥንካሬ ብርታት ስንሰበሰብ ስንደመር ምን ስራውን ተአምር እንዴት እንዳያችሁት። አንዳንድ ደቂቃ እድል ሰጣችኋለሁ። በጣም ወሳኝ የከምባታ ባህል ስለሆነ እንዲህ ተቀምጠን ከወንበር ውጭ እንድናወራ የተፈለገበት ምክንያት የማህበረሰቡን ባህል ለመቀላቀል ነው። እና ፕሬዚዳንቱ መጀመሪያ እንደ ቃ ያላቸውን ስሜት ይናገሩና ይህን አስመልክቶ የሚሰማቸው ነገር እንዲገልጹልን ክቡር ጠቅላይ ሚኒስትር እጅግ በጣም አመሰግናለሁ ያለው አጠቃላይ ሁኔታ እጅግ በጣም አስደሳች ነው ይሄ ስራ ሲጀመር ጀምሮ እየተከታተል ነው ነበረ የከተማው ህዝብ አጠቃላይ አመራሮችን ይዞ በአጭር ጊዜ አጭር ፕላን አወጥቶ እንደተባለው የመንግስትን ድጋፍ ሳይጠብቅ የህዝቡን አቅም በማስተባበር ትልቅ ስራ ሰርቷል በእውነት ይሄ የሚያሳየን ነው ከተባበርን ከተጋገዝን፣ ብልጽግናን እንደርስበታለን ብለን ካሰብነው አመት ከወዲሁ እናሳካዋለን የሚል የጽናታችን የመቻላችን የመተባበራችን የማሸነፋችንና የማሻገራችን ምልክት ነው ብዬ ብገልጸው ይበቃኛል የሚል እምነት አለኝ። አመሰግናለሁ። እኔ ባለፈው አልመጣሁም። የመጣሁት በፊት ነው ይሄ ከመሰራቱ በፊት ታች መኪና ያቆምንበት ጋር ጀምሮ በእግር በሚወጣበት ጊዜ ነው የመጣሁትና ቅድም እንደተባለው ይሄ ለዚህ አካባቢ ሕዝብ ትልቅ ትዕምርት ያለው ቦታ ነው። በኢትዮጵያ ታሪክ በአስራ ስድስተኛው ክፍለ ዘመን ሊቃጣ የነበረውን ወረራ የዚህ አካባቢ መሪዎች ተሰብስበው መክረው ያስቀሩትም እዚህ ተራራ ላይ ነው። ፖርቹጋሎች ሞክረው ነበረ። በዚህ በኩል ገብተው መንግስትን አጥቅተው ቅኝ የማድረግ ፍላጎት ነበራቸው። ግን እኛ እርስ በርስ ብንጣላም አገር አሳልፈን አንሰጥም ብለው መንገድ ዘግተው የመጡትን መልክተኞችም እዚሁ አስቀርተው ለኢትዮጵያ ትልቅ ውለታ የዋለ ተራራም ጭምር ነውና፣ የኢትዮጵያ ታላቅነት ማሳያ ተባብረን ከሰራን ምን ልናመጣ እንደምንችል፣ በብሔራዊ ጥቅማችን ጉዳይ ላይ የማንደራደር እና ምንጊዜም የጸና አቋም ካለን ምን ልናመጣ እንደምንችል ሰዎች የሚመሩበት ተራራ ነው እና ወደዚህ ነገር መቀየሩ ደግሞ ማንኛውም ሰው መጥቶ ከዚህ ታላቅ መንፈስ እንዲጋራ እድል ይሰጠዋል፣ እና ይህንን ያሰሩም አመራሮች የሰሩም ዜጎች ይመሰግናሉ ብዬ ምናል አመሰግናለሁ። እኔ በቅድሚያ በዚህ ስራ የተሳተፉትን ስራውን ያስተባበሩትን የከተማውን፣ የዞኑን፣ የክልሉን አመራሮች እንኳን ደስ አላችሁ በጣም ድንቅ ስራ ሰርታችኋል ለማለት አድናቆቴን ለመግለጽ ፈልጋለሁ። ባለፈው ስንመጣ በጣም ከብዶኝ ነበረ። የመጀመሪያውን ሰባት ሰባት ሰባት ወጥቼ አሁን ቀለል ብሎ የወጣሁት ስለዚህ እኔም በጣም ደስ ብሎኛል። የአካባቢው ውበትና ታሪክ ለሁሉም በዚህ መልኩ ተደራሽ መሆኑ ደስ የሚል ነገር ነው። አመሰግናል። እኔም አመሰግናለሁ። የሀምበሪቾ ተራራ በራሱ የእግዚአብሔር እጅ ስራ ምን አይነት ውብ እንደሆነ የሚያሳይ እሱ እዚህ አናታይ ሰው ሆኖ ወረታይ ሲታይ በጣም ልዩ ስሜት የሚፈጥር ስፍራ ነው። እዚህ ስፍራ ላይ ደግሞ እድል አግኝቶ ማየት መቻል ብቻ ሳይሆን ባለፈው ክቡር ጠቅላይ ሚኒስትር እርሶ ጋር አብረን መተን ያየን ጊዜ ሰባት ሰባ ሰባቱን ከወጣን በኋላ ያኔ እውነት ለመናገር ድካም ነበረ ና ያኔ የተሰጠው ሞራል ደግሞ ማይቻል የሚመስል ነገር እንግዲህ ለዘመናት ሰባት ሰባ ሰባት ሆኖ ነው የቆየው ሀምበሪቾ ተራራ ግን ደግሞ ከዛ ኋላ ሁለት እጥፍ ተሰራ ማለት ነው። ይሄ የካመንን ከተደመርን ምን ያህል ተአምር መስራት እንደምንችል ማሳያ አድርጌ ነው የምወስደው። በጣም በአጭር ጊዜ ነው የተሰራው። በመሀል ስራውን ለማየት መጥቼ መምጣት እድል አጋጥሜ ነበር። ያን ጊዜ ያየሁት ይህን ተራራ ወጣቶቹ አሸዋውን ሲሚንቶውን እንዲህ በትከሻቸው ነው ተሸክመው ሲወጡ ሲወርዱ፣ እና ምን ያህል ጥንካሬ፣ ምን ያህል ታታሪነት፣ ምን ያህል የእምነት ውጤት። ካመንን በቃ የተሰጠን አቅጣጫ አምኖ ሰው ከልቡ ከተቀበለ ለመስራት ከተነሳሳ ያለንን እድል ምን ያህል ከፍ አድርገን መጠቀም እንደምንችል እድሎቹን በአግባቡ የመጠቀምን ብቃትና የእይታን ትልቅነት ነው ያየሁት። ይሄ ቦታ የነበረ ነው ግን ደግሞ እዚህ ውስጥ ተደማሪ ነገር መስራት እንደሚቻል ከፈት ሲደረግ ያንኑ ደግሞ ተከትሎ የተሰራው ስራ እጅግ በጣም አስደናቂ ነው እና የሰሩትን ሁሉ ያሰቡ አእምሮዎችንም የሰሩ እጆችንም ሁሉንም እግዚአብሔር ይባርካችሁ ማለት እወዳለሁ። ከተደመረን ትልቅ ነገር እንደምንሰራ ማሳያ ነው ለኔ። በጣም አመሰግናለሁ። ክብር ጠቅላይ ሚኒስትር፣ በመጀመሪያ የረዳንን እግዚአብሔርን ማመስገን እንፈልጋለሁ። በጣም ስለረዳን ማለት ነው። ሁለተኛ ክብር ጠቅላይ ሚኒስትር መጥተው ይሄንን መጀመሪያም ስላዩ ዳግም አሁንም ስለመጡ በጣም ከልክ በላይ ደስ ብሎኛል። እርስዎ መጥተው ይሄ እንዲሰራ ሀሳብ ከሰጡ በኋላ በእኛም ውስጥ በአመራሩ ውስጥ በሕዝቡ ውስጥ ሕዝቡ እዚህ አካባቢ ያለው ብቻ አይደለም ሀገር ውስጥም ከሀገር ውጭም ያለው ሕዝብ ውስጥ ከፍተኛ የሆነ መነሳሳት ነው የተፈጠረው። ያ መነሳሳት ሁሉም ሰው ይሄ እንዲሰራ ይተባበር ነበር፣ በገንዘብ ይተባበር ነበር፣ በሀሳብ ይተባበር ነበር፣ በጉልበቱ ይተባበር ነበር። እስከዚህ ድረስ ብረት ታች መኪና ይቆምበት ታስሮ ነው እዛ ታስሮ ነው ተሸክሞ ወጣቶቹ ያወጡት። ሲሚንቶ ሃምሳ ኪሎ ግራም ተሸክመው ነበር የሚወጡት። አሸዋ ተሸክሞ ነው ያወጡት። ጠጠር ተሸክሞ ነው ያወጡት። አንድም ነገር በሌላ ኃይል የመጣ ነገር የለም፣ በሰው ጉልበት ነው የመጣው ለዛውም ክረምት ነበር። ዝናብ የዘንብ ነበር። ዝናቡንም እየጠጡ አንዳንድ ቦታ ላይ ሲያዳልጣቸው እየወደቁ እየተነሱ ነው የደረሱት። ና ይሄ የሚያሳየው አንድም ህዝቡ መሪውን ለመስማት መሪው አድርግ ያላውን ለማድረግ በጣም የተዘጋጀ ህዝብ ነው እዚህ አካባቢ ያለው። ለዚህም ነው ክቡር ጠቅላይ ሚኒስትሩን ህዝቡ በጣም ይወዳል። ከሳቸው አፍ የወጣውን ነገር ይሄንን ከዛ በላይ ማሳካት አለብን የሚል በቃልም በተግባርም ይህን እያሳየ ነበር። ይሄ በተግባር ታይቷል። ከዛ ባሻገር ሀምበሪቾ በራሱ የተፈጥሯዊ መደመሪያ ያለባት ናት። ሰባት ተራራዎች ናቸው አንድ ላይ ሆነው ይህን ተራራ የሰሩት። ሰባት ምንጮች አሉ አንድ ላይ ሄደው አንድ ወንዝ የሚፈጥሩ። እዚህ ቦታ ላይ መጀመሪያ የከምባታ ብሔረሰብ ሲጀምር ሰባት ጎሳዎች ናቸው እዚህ ጋር የሰፈሩት። ይሄንን ታሪክ እና ከዚህ ጋር የተያዙ ብዙ ታሪኮችን የያዘ አካባቢ ነውና እግዚአብሔር ሀምበሪቾውን ደምሮ ሰራት። ህዝቡ ደግሞ የክቡር ጠቅላይ ሚኒስትሩን ቃል ሰምቶ እኛም ይሄንን የሚያሳካት አለብን ብለን ቀንና ማታ ሰረን፣ እግዚአብሔርም ረዳን እዚህ ደርሰናል። ከዚህም በኋላ በዚህ ብቻ አንቆምም። ከዚህም ተጨማሪ ስራዎችን ለመስራት እናስባለን። እሱን ደግሞ ወደፊት እግዚአብሔር ረዳናል፣ ከናንተም ጋር ሳለ እየተራወጥን እየሰራን እንሄዳለን። ይሄን ያለኝ ሁላችሁንም ወደዚህ ስለመጣችሁ ይሄን ስላያችሁ። በጣም ከልብ በህዝቡም ስም አመሰግናለሁ፣ በጣም አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ እሳቸው እንደሚሉት ሁል ጊዜም አንድ ነገር መነሻው ሀሳብ ነው። ጥሩ ሀሳብ የሚያዛልቅ የሚያሻግር ሀሳብ ካስብን ያው ሀገር እናሻግራለን፣ አካባቢንም እንለውጣለን፣ ሁሉን እንደ ኢትዮጵያ እንለውጣለን የሚሉትን ሀሳብ እዚህም መጥተው ነው። እኛ ሰባት ሰባ ሰባት መጀመሪያ በጣም ትልቅ ነው ብለን ነበር የቆም ነው ከዛ በኋላ ይሄ አይበቃም፣ ቶሎ ቀጥሉ ሲሉ እኔም የቦርድ ተሳትፎ ነበረኝና በመሀል መጥቼ አይቻለሁ። በጣም እስከዛ ጸአት ላይ መስቀል ያለበት አለ ትልቅ የአካባቢውን እንትን እዛ ድረስ ሄደን አይተናል። በጣም የህዝቡ መነሳሳት፣ የህዝቡ ደስታ፣ መሪውን ማግኘት ቀላል አይደለም። አሁን በመካከላችን ስላሉ ቀላል አድርገን አይደለም። ህዝብ መሪውን ሲያይ በጣም ይነቃነቃል፣ በጣም ይደሰታል፣ በጣም የተለየ ነገር ለመስራት ይነሳሳል ። እና እርሶ ደግሞ በእንዲህ አይነት ህዝቡን ስለመሩ ስላስተባበሩን፣ ስለለወጡን በጣም ደስተኞች ነን። እድሜ ይስጦት፣ ጤና ይስጦት። የእርሶ አመራር በመሆናችን ደግሞ በጣም እንደሰታለን። እግዚአብሔር እድሜ ይስጦት። ላለሁ በጣም አመሰግናለሁ፣ ለነበራችሁ ምልከታ። እኔ በጣም ደስ ብሎኛል በሁለት ምክንያት በመደመር እሳቢያችን አንድ ነገር አሳክተን ስንደርስ እዚያ መቆም መርካት የለብንም። ወደሚቀጥለው ምዕራፍ መዘርጋት፣ ወደሚቀጥለው ምዕራፍ ማለም፣ የሚቀጥለው ምዕራፍ መጀመር የሚል እሳቤ አለ። ባለፈው የተሰራው የመጀመሪያው ሰባ ሰባ ሰባት የሚናቅ ስራ አይደለም፣ ትልቅ ስራ ነው። ያኔም ፈትኖን ነበር፣ እንደምታውቁት በቀላል አልተወጣም። ነገር ግን እዛ ደርሰን ስንረግጥ ደግሞ በዚያ መርካት ሳይሆን የሚቀጥለው ምዕራፍ መቀጠል አለብን የሚል የእሳቢያችን ማጠንጠኛ ስለሆነ ቦታውም የሰጠ ስለሆነ ነበር ሀሳቡ ለከንቲባችን ያቀረብ ነው። የከንቲባው ህዝቡን አስተባብሮ የሰራው ስራ የሚያስደንቅ ነው። እንደዚህ በሁሉም ኢኒሽቲቮቻችን በደንብ ሳናስተጓጉል መስራት ከቻል የኢትዮጵያን ብልጽግና ለማየት በእጅጉ ያግዛል። እንግዲህ ዛሬ ከሀምበሪቾው በተጨማሪ በዚሁ አካባቢ ያየነው ባህላዊ ያየነው የገጠር አርሶ አደሮች መኖሪያ ቤት ምን እንደተሰማችሁ እኔ አላቅም። እኔ በጣም በጣም ነው ደስ ያለኝ። ምክንያቱም አርሶ አደር ከከብት ተለይቶ የራሱ ሽንት ቤት ኖሮት ውሃ ኖሮት መብራት ኖሮት እናቶች እንጨት ሳይቆርጡ በባዮጋዝ መጠቀም ችለው በጓሮ የሚበላ ነገር እንቁላል፣ ወተት፣ ሰላጣ፣ ቆስጣ፣ ቃሪያ ኖሮ ማየት በጣም በጣም ትልቅ እመርታ ነው። በእርግጥ መስፋት አለበት ይሄ ስራ፣ እና ባለፈው ሀምበሪቾ ስመጣ አንደኛው ምዕራፍ ሰርታችኋል። ለዚያ ትመሰገናላችሁ። ሁለተኛው ምዕራፍ ስሩና ስትጨርሱ መተን እናያለን ብለን ነበር። ስለጨረሳችሁ መተን አይተናል። ለዚያ እናመሰግናለን። አሁን ሁለተኛው ቻሌንጅ ለከምባታ ህዝብ የሰጠ ነው። እስከዚህ አመት መጨረሻ ድረስ የተሰራውን ጥቂት ቤት ሳምፕል ወደ መቶ ማሳደግ ያስፈልጋል። ህዝብ አስተባብሮ ባለሀብት አስተባብሮ መንግስትም ተባብሮ የአርሶ አደሮች ቤት መቀየር ያስፈልጋል። አንዴ እያለ ማመድን ስንሄድ የእኛ ህዝብ ቶሎ ይማራል። ማሳየት ነው ዋናው ነገር፣ ደግሞ መልካም ነገር ሲያይ ያም መልካም ነገር ሁሉም በቤቱ በቀዩ ማየት ይፈልጋል። በዚህ ሳንረካ ማብዛት አለብን። አሁን የሰራናት ሳምፕል ናት። መቶ ሁለት መቶ ሺህ አስር ሺህ የሆነ ሲሄድ ጠቅላላ ሀገራችን ይቀየራል። በዚህ ምክንያት ከንቲባው ተጨማሪ ቻሌንጅ ዛሬ ወስዷል። ነገር ግን ቅድም እንደነገረኝ በሀምበሪቾ ላይ የተሰራው ስራ የህዝብ ጉልበት እና ትብብር እንደተጠበቀው ሆኖ አስራ ስድስት ሚሊየን ብር ተጨማሪ ወጪ አውጥቶበታል። የከንባታ ዞንና ማህበረሰቡ ይሄንን እየተሸጠ ካለው የመደመር መንግስት ከተገኘው ገቢ አስራ ስድስት ሚሊዮኑን እኛ እንተካለን ማለት ነው እኛ እንተካና በዚያ ገንዘብ ደግሞ ተጨማሪ አስተባብረን ሌላ ትንሽ የሪዞርት ነገር ማረፊያ ነገር እያደረግን እንሰራለን። አንድ ኢኒሽቲቭ ተሰጥቶ ያ ነገር ሲሰራ ተጨማሪ የሚያመጣው ሀብት አለ። ስለሰማን ስለተገበርን ሳይሆን የሚያመጣው ነገር አለ እና ይሄን በማድረጋችሁ በጣም በጣም ደስ ብሎኛል። ትልቅ ስራን የሰራችሁት ይሄ እንደምንችል ማሳያ ነው። ከተባበርን ትላልቅ ነገር መከወን እንደምንችል ያመላክታል። በሌሎች ዘርፎች በእርሻውም፣ በከተማ ስራዎቻችንም ይሄ ነገር መታየት አለበት። የመጨረሻ መልእክቴ ግን ኢትዮጵያውያን የምትችሉ የምትችሉ፣ የከምባታን ምድር ማየት፣ ሀምበሪቾን ማየት እውነተኛ ግብዣዬ ነው። በጣም ደስ የሚል ማህበረሰብ ያለበት፣ ደስ የሚል አየር ያለበት፣ እጅግ አስደማሚ ውበት ያለበት ቦታ ነው። እንግዲህ ኢትዮጵያውያን ስንባል እንደምታውቁት ስንችል ዱባይ እንሽቀዳደማለን አውሮፓ እንሽቀዳደማለን አሜሪካ እንሽቀዳደማለን። ያም መጥፎ አይደለም ማየታችን። ግን በሀገራችን ውስጥ ብዙ የሚታዩ ነገሮች አሉ፣ ብዙ አስተማሪ ታሪኮች አሉ እና እኚህ ሽማግሌ በዚህ እድሜያቸው ባለፈውም ከእኛ ጋር ወጡ፣ ዛሬም ከእኛ ጋር ወጡ። እንግዲህ ይሄ ብርታትና ጥንካሬ የሚያሳየው እንደዚህ አይነት ቻሌንጅ መውሰድ ለጤናም ለእድሜም ጠቃሚ እንደሆነ ነው። እና ኢትዮጵያውያን በዚህ ግር መንገድ የምታልፉ ቅዳሜና እሁድ ከመታችሁ ማየት የምታስቡ ይህ ምድርና ሕዝብ የተመቸ ስለሆነ መታችሁ እንድታዩ ግብዣ ነው። እኔ ባለፈውም በነበረኝ ቆይታ በጣም ደስተኛ ነኝ። አሁን ዛሬ ባለውም ቆይታ በጣም ደስተኛ ነኝ። የየሀገራችንን ሀብት፣ ጉልበት፣ አቅም እንዲህ እየፈለፈልን እያወቅን ስንሄድ እያወጣን ስንሄድ ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። በጣም ትናንሽ እና ከኛ ያነሰ ሀብት ያላቸው ሀገራት ናቸው እየረዱን ያሉት። መረዳት ተገቢ አይደለም። የቸገረው ይረዳል። እንደ ኢትዮጵያ ያለ ሀብታም ሀገር ግን የሚያምርበት መርዳት ነው። ትልቅ ህዝብ ነን። ወጣት ነው ህዝባችን። ሰርተን ተክተን ከከርሰ ምድር ሀብታችንን በምድር ላይ ያለ ሀብታችንን ከሰማይ ያለ በረከት እንደኛ ዝናብ የጠገበ ምድር የለም። ተጠቅመን ራሳችን መመገብ ሌሎች መርዳት ሰብሰብ ማለት ያስፈልጋል። በማይረቡ ትናንሽ ጉዳዮች ታስረን እኛ ያደግንበትን መንገድ ልጆቻችን መድገም የለባቸውም። ያ ደግሞ እንዲሆን ልባችን ቀና መሆን አለበት፣ ሀሳባችን ቀና መሆን አለበት፣ ከባቢያችንም በብቃት ማየት የምንችል ሰዎች መሆን አለብን። ያን ማድረግ ስንችል ኢትዮጵያ ትበለጽጋለች። የከምባታም ለውጥና ብልጽግና በዚህ በኩል ሀላባ፣ በዚህ በኩል ሀድያ፣ በዚህ በኩል ስልጤ በዚህ በኩል እያለ ሁሉን የሚነካ ነው፣ የከምባታ ብቻ አይደለም እና ጥሩ ቱሪስት ዴስቲኔሽን ነው። ምታዩትን ውበት በሚዲያ ማሳየት አይቻልም። በፎቶ ማሳየት አይቻልም። የዚህን አየር ፍሬሽነስ ፍሬሽነትና ጣዕም በቃላት መግለጽ አይቻልም። መቅመስ ብቻ ነው፣ ማየት ብቻ ነው መፍትሄውና የምትችሉ መኪና ያላችሁ በባስም በግሩፕ መጥታችሁ ብታዩ ብንተዋወቅ፣ ታሪካችንን ብንጋራ፣ ባህላችንን ብንጋራ፣ የከባቢያችንን ሁኔታ ብንጋራ የተሻለ ጠንካራ ኢትዮጵያ ስለምንፈጥር ሌሎች ወንድሞችና እህቶቻችን ግብዣዬን እያቀረብኩ በነበረን ቆይታ በጣም እጅግ ደስተኛ መሆኔን እየገለጽኩ ፕሬዚዳንት አዳዲስ ቦታ ደግሞ እንዲያደረጉ እንዲጋብዙን በዚሁ አጋጣሚ ጥሬን እያስተላለፍኩ እጅግ በጣም ጥሩ ቆይታ ነበር። አመሰግናለሁ። ጊዜ ስትልኝ ማለት እወዳለሁ።